ዛሬም በሀይሚና በብሩኬ መጥቻለሁ። ትናንትና ትላንትና ሀይሚ በራሷ ቤት ይቅርታ ጠይቃለች። እንግዲህ ይቅርታው ደግሞ ምንድን ነው ካላችሁ አሜሪካን ሄዳለሁ ብላ ተናግራ ነበረ። አሜሪካ ሄዳለሁ ብላ በተናገረችበት ብሩኬን በጣም ተናዶ ነበረ። ከዛም አልፎን ደግሞ ፋሚሊዎቿ በጣም ተናደው ነበረ። እንግዲህ ለብሩኬ እና ለፋሚሊዎች ይቅርታ ጠይቃለች እንግዲህ ሰው ሆኖ የማይሳሰት የለም ተሳስታ ነበረ ይቅርታ ጠይቃለች ሀይሚ መለዱዋችን ማለት ነው እንግዲህ አሁን አሜሪካን ሄዳለሁ ብላ ነበረ ያው ትተዋለች ብሩኬ እንደምታውቁ በጣም ነው የተሰማው ማለት ነው እኔ ላንቺ ቢ ስንት ነገር ከሰርኩ ብሎ ያው በጣም ነው እየተሰማው እና እኔ ከዚህ በፊትም ተናገርኳችሁ ሃይሚና ብሩኬ መቼም አይለያዩም። እኔ ሁሌም ምናገራለሁ፣ ዛሬ ብቻ ሳይሆን ሁሌም ምናገራለሁ። ሃይሚና ብሩኬ ምለያዩበት ምክንያት የለም ማለት ነው እና ብሩኬ እንደተባለ ሁላችንም ወደ ዱባይ ሄዳለው ሲል ሁላችንም ብሩኬ አፋፉን ብለው ነው ያስቀረን ማለት ነው። ስለዚህ ዛሬ ሃይሚ ብሩኬ ደስ የማይለው ነገር ማድረግ የለባትም ማለት ነው። እንግዲህ ያው እሷንም ይቅርታ ብላ ጠይቃለች። ከአንዱ ወፍ ሁለት ሶስት ይቅርታ ከጠየቀች እንግዲህ ይቅርታዋ መቀበል ነው ማለት ነው። እምቢተኛ መሆን የለብንም ማለት ነው። ስለዚህ አሁን አሜሪካን መሄድ ተትተዋል ማለት ነው። እንግዲህ ወደፊት አላማቸው እነሱ ዱባይ ነው ማለት ነው እና እንኳን ደስ አላችሁ ነው የምላችሁ። ብዙዎቻችሁ ተጨንቃችሁ ተጠባችሁ ነበረ። ካሁን በኋላ በቃ ሀይሚ አቆማለች ማለት ነው። ግን እሷ ሀይሚ ሰው ነው ያበላሻት። ያው እንዳልኳችሁም ከዚህ በፊት አንበራትም። ፓስፖርት እንግዲህ ሃይሚ ካወጣች በኋላ ብዙ ፈላጊዎቿ በስተዋል ማለት ነው። አሁን ስልክ ቁጥርሽና ፓስፖርቴሽንን እንፈልጋለን፣ አሜሪካን የወስድሽ ሰው ብዙ ሰው አለ ብለው ያው አጨናንቋት። በዛ መሀል ደግሞ እሷም ያው ልቧ ተነሳ። ግን መጨረሻ አልሆነም። ብሩኬ ተቆጣት። ሲቆጣት ደግሞ ያው እንደምታውቁ እኔ አልሄድም፣ መሄድ አልፈልግም ብሎ ተናግረዋል። እንግዲህ እንደተባለ ብሩኬም ደግሞ በእሷ ምክንያት ስንት ነገር ነው እየከሰረ እንግዲህ ሀይሚም ደግሞ ለሱ ብላ መተዋልባት እንግዲህ ሀይሚ የጠፋውን ብር እኔ መልሳለሁ ብላ እንግዲህ ተናገራለች ማለት ነው። ችግር የለውም አትመልሽልኝ ብሎ እሱም ደግሞ መልሶላታል ማለት ነው። ግን ሀይሚ መሄድ የለባትም እውነት መሄድ የለባትም። ብሩኬ ደስ የማይለው ነገር ማድረግ የለባትም የለባትም። ብሩኬም ደግሞ ሀይሚ ደስ ያላላት ነገር ማድረግ የለበትም ነው የምንለው ማለት ነው። ይሄ የሁላችንንም ጥያቄ ነው ማለት ነው። ስለዚህ እንኳን ደስ አላችሁ። ብዙዎቻችሁ በጣም ተናዳችሁ ነበረ፣ በጣም ተበሳጭታችሁም ነበረ። አትናደዱ፣ መናደድ ጥሩ አይደለም ነው የምላችሁ እና ብዙዎቻችሁ ለስድብ የምትቸኩሉ አላችሁ። ቶሎ የምትናደዱ አለ። አትናደዱ አትናደዱ። በሰብር ማለፍ ነው ያለባችሁ ነው የምለው እና እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ሀይሚ ጉዞዋን ተቋርጠዋል ማለት ነው። እንግዲህ በጣም ነው የተናደደ ብሩኬ፣ በጣም ነው የተሰማ ማለት ነው። የትኬት ያወጣሁትን ብር ለእናቴ ብሰጣት ስንት ነገር ያደረግላት ነበረ። እና ላንቺቤ ነው ያ ሁሉን ብር የከሰረ ብሎ እሱም ያው በጣም ተሰምቶታል ማለት ነው። ስለዚህ ያው ሀይሚም ደግሞ ታዛዥ ናት አታሳፍርም። ለፋሚሊዎቿም ደግሞ አክብራ ይቅርታ ጠይቃለች ማለት ነው። በጣም ደስ ይላል። ለማንኛውም ላይክ እና ሰብስክራይብ ማድረጋቸውን እንዳትረሱም ማለት ነው።